ናነታ አሉእናሰጣአለ ሰላም ጠሰድ ሰላም፣ ሰላም እንዴት ናችሁ! ቤተሰብ ደህና ናችሁ? እኛ ደህና ነን። ዛሬ ወንዝ ዳር ነው ልብስ እያጠብን ያለነው። አብረን እንዋል። ልብስ እያጠብን ማለት ነው። ይሄ ደግሞ እዚህ ጭቃ ያቦካል። ልብስ የምናጥብበትን እዚህ ላይ ነው የምናጥበው። ሁሉ ላይ ሳሙና ለመንታር ማለት ነው። ይህ ሳሙና መንቻ ነው። እዚህ ላይ አድርግተን ነው የምናጡት። እዚህ ላይ ላይ አድርጋ እዚህ ጋር እናስተካክልና ሳሙና መንቻ ነው። ወንዝ ሲታጠብ እንደዚህ ነው። ይሄ አይጠራማ። ይሄን ልጠብቆኝ ይሄ እነ ጩ ላይ

እራቁትክና አይደለም ከዛ፣ እዚህ ላይ የምትመጣው እሷ ዘመናዊ ትላላችሁ። ወንዝ ሲታጠብ ልክ እንደዚህ እያጠብን እንግዲህ ወንዝ ዳር ውሃ መቆጠብ ምናምን የለም። እጥብ ንክር ነው፣ ቅድት ነው ሙያችን። በመዘብዘፊያ ውሃ ማድረግ ምናምን ሳይሆን ቁጠባ የለም። በደንብ ጽድት ነው የሚለው ብቻ። እዚህ ሳሙና በደንብ መምታት አለብን። ከዛ በኋላ ደግሞ ውሃ ውስጥ ወስዶ ማለቅለቅ ነው። በደንብ ሳሙና ማሸት ብቻ ነው የሚጠበቅብን። እዛ በደንብ ያለቀልቀዋል። ምን አልመጣሽም? ሁለት ሰዓት ነው። ሁለት ተኩል አሁን ሰዓት፣ ሶስት ሰዓት ሶስት ተኩል ነው አሁን። አራት ሰዓት መሰለኝ ሁሉ አራት ሰዓትማ ቅድም ነው። አሁን መሳሌን በደንብ አራት ሰዓት አራት ሰዓት ነው እንጂ ሶስት ሰዓት ነው እንጂ ቅድም በረም ማሸጥ ን ንጣር ንክረው ውጥ ነው ውሃ ውስጥ እዛ አንተ ምን እየሰራህ ነው እዛ ጋ ደግሞ እንደምታየው እየተጫወተ ነው ራቁት ንራቁትክን ንራቁትክን እዩ እዛ እያዩት ነው ምን ትላቸዋለህ እዩ እዛ ስልኩ ውስጥ እያዩት ነው እ ምን እየሰራህ ነው እ አላውቅም እ ምን አላናግራቸውም። አናግራቸውም ና፣ ምን እየሰራህ ነው? ንገራቸው። እሱ ምንድን ነው ይሄ ጭቃ የምታደርገው? ውሃማ ውሃ ነው እኮ። ያው ልትረጭብኝ ነው እኮ አቤ

ወይልታ ጥብዬ ነው አህልናሰጣ ነውልብስናነታ እናሰጣነውለበሉ እናሰጣ ነው። እዚጋ ነው የሚሰጣው ገመድ ምናምን የለም የተሰጣው። ደርቆ ከሆነ እናነሳሳለን። ያደረቀውን ደግሞ እናሳሳለ። እዚህ ማለት ላል ያለው እሺ፣ እናንሳ እዚህ ላይ እዚህ ላይ እዚህ ላይ እናድርገው። ሁሉም ሰው እያጠበያያችሁት ና ሁሉም ሰው ወንዝ ተመቶም ማለት ነው። የማይመጣ ህዝብል ሁሉን ጥጥጥ ምንም ሳይቀር ነው የሚያመጡት፣ ጥብጥብ ያደርጋሉ። ይህንን የደረቀው ማነሳሳት ነው ምክንያቱም ቦታ ይዛ እዚህ ላይ ነው የምናሰጠው የየምናሰጠው። ይሄ ግን ንፁህ ነው፣ እንትኑ ቦታው ንፁህ ነው። ልብስ እንትን ስለሚያጥበው ዝናብ ንፁህ ነው። ለዚህ ታደርጉታላችሁ። እዋ ጠመጠመው ሳላሽ ማደር ያለም አታውቁ ወቁ። እዚ ላይ ውጭም ካጥቦ እዚ ላይ ነው። አጥር ላይ ይሄ አጥር ነው ንጹህ ነው ወይ የምትሉ ጥያቄ ካነሳችሁ ንጹህ ነው፣ በጣም ንጹህ ነው። በጣም ያራክኝ አይለው ማዘሯ ነው የማዘርዬ ነው፣ እንደዚህ ማዘርዬ ነው እንደዚህ ይሄም የማዘርዬ ነው። እንደዚህ አደርጋላችሁ በቃ ይደርጋል። ፀሐዩ በጣም ፀሐይ አለ። ማዘርዬ እንደዚህ ይሰጣል። እዛ ቦታ ሲኖር ደግሞ እንደዚህ ወዲያው ነው የሚያደርገው፣ ምክንያቱም ፀሐዩ ኃይለኛ ነው። አጥር ላይ ሲሰጠህ ይሄ ግሪል ላይ ተፈጥሮ ነገር ሁሉ ነው የሚደርገው። ባህላዊ አስተጣጠብና ባህላዊ አሰጣጥ እላላችሁ። ፍርጥ እህ አሁን እንግዲህ ጨረስና አስጥታል ጊዜ የደረቀው ይቀመጥ፣ በኋላ ላይ እናነሳዋለን። መልሰው ወደ ውስጥ እንሂድ። እዚያ እያጠቡ ነው። አሁን ደግሞ ልብሱን ልንሰበስብ ነው። እዚህ ጋር ደርቋል። ቅድም የሰበሰብኩት እዚህ ጋር አለ። እዚህ ጋር እርጥቡ ምናምን ይደረጋል። እዚህ ጋር እርጥቡ እርጥቡ ይደረጋል። ልንሄድ ነው አጣጥበን ጨርሰን። ቅድም ስታ ሳሰጣይታቸዋል። ይሄ ገና ስላልደረቀ ደረቀ፣ እዚህ እዚህ መሆን አለበት ማለት ነው። እዚህ ነው የሚቆጠረው ቅድም ያጠብኩበት ያያችሁት ወረቀት ነው። ከውስጥም ልብስ ይይዛል ማለት ነው። እዚህ ጋር ቶሎ ዝናሉ ይዘንብ ነው፣ እንደምታዩ ዳመና ነው። አሁን አጠፍ አጠፍ ትደረጋለች መልሶ እዛ ቤት ሂዶ ይሰጣል። እዚ አሁን ዳመና ነው እንደምታዩ። ቅድም ፀሐይ ነበረ፣ አሁን ዳመና ነው። እርጥብ ነው እዚህ ውስጥ ይገባል። ግን ይሄ ደርቋል፣ ንጹህ ነው ግን ገና ነው ግን፣ አልደረቀም ግን፣ ጣፍ ብሏል ደህና ነው። ይሄ በጣም እርጥብ ይሆናል። ይህ ደግሞ በጣም ያልደረቀ አብሮ ይሆናል። ይሄ ማዘርዬ እርጥብ ነው።

ሲጨራረስ እንግዲህ ማዘል ነው ማዘል ይሄ ታዘላል አንድ ሰው ይዝላል እህ ደሞ አንድ ሰው ያዝላል ወደ ቤት እየሄድን ነው ውይ እንደምታይት